ሲሉስ መሐመድን ገንጥለ ለእኛ የሰጠውና አስራ ሶስት ሲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሀባይብ ገልቢ ሁላችሁንም ሰላም ብያለሁ። አንዳንድ ጊዜ የሃይማኖት ትንኮሳዎች በትልልቅ የሃይማኖት አባቶች ሲደረግ ሾክድ ያደርጋል ያሳፍራል። እውነቴን ነው። እኚህን አባት ለመውቀስ አይደለም የመጣሁት። እኔ አስተመሮጉ ሲናገሩ የነበሩት ንግግር ግን ትክክል እንዳልሆነ ለመናገር ነው። ምክንያቱም አሁን ቪዲዮውን በደንብ ሄዳችሁ ካያችሁት፣ አሰላሙ አለይኩም የሚለው ለተርጉምላችሁ ካለ በኋላ መሐመድን ከዳቢሎስ ገንጥለህ 13 ሴት አግብተህ ወቴቨር የተለያዩ ነገር ረጅም ነገር ነው የተረጎሙት። በእርግጠኝነትም እነግራችሁ፣ የእኔ ህይወት እንኳ ከዚህ ትርጉም አይረዝም። አሰላሙ አለይኩም የሚለው ቃል እንኳን ሙስሊሙ፣ ክርስቲያኑ በደንብ ጠንቅቆ በሚያቅበት ሁኔታ ምዕመናንን ሰብስቦ ክራር እየመቱ ወርድ ደግሞ በክራር በሚያሳዝን ክራር አድርጎ ስለተናገሩና ትርጉሙን ቀይሮ ስለ እስልምና መጥፎ ስለተናገሩ ትክክል ነው ማለት አይደለም። አሰላሙ አለይኩም የሚለው ቃል እጥር ያለች ወርድ ነው ያላት። አሰላሙ አለይኩም፣ ሰላም ለእናንተ ይሁን፣ ሰላም በእናንተ ላይ ይሁን። ዛት ሴት ሌላ ነገር የለውም። እርሶ እንዳሉት መሐመድ ጋር የሚገናኝ አይደለም። አለይህ ሰላት ወሰላም የአላህ ረህመት እናዝነት በነቢያችን መሐመድ ሰለላሁ አለይህ ሰላም ላይ ይውረድና እንዳሉት እዛ ጋር ኮሚኒኬት ያለው ነገር አይደለም እባኮትን ስለሚያውቁት ነገር ብቻ አስተምሩ እስልምናችንን ለማስከበር ስለ ኦርቶዶክስ መጥፎነት መናገር የለብንም ፕሮቴስታንት እንዲከበር ስለ ኦርቶዶክስ መጥፎነት መናገር የለበትም ኦርቶዶክስ እንዲከበር ደግሞ ያልተባለና ያልተጻፈን ነገር ስለ እስልምና ወጥቶ መናገር የለብንም ስለዚህ በተቻለ መጠን እባካችሁን የሃይማኖትን ኮሳው ቢቀር ጥሩ ነው አይጠቅምም ስፔሻሊ ደግሞ ትልልቅ አባቶች አንድ የሙስሊም አባት አይታቸዋል። ስለ ኦርቶዶክስ ገብቶ ሲፈጠፍት ካለም በማስረጃ እንደኛ አምጡ። እርስዎ ያሉት ግን ትክክል አይደለም። ለወደፊቱ ለወደፊቱ አስተካክለው። በተለይ ኢትዮጵያ ላይ የአረብኛ ቋንቋ ትምህርት ቤቶች ቢከፈቱ የተሻለ ነው ብዬ ነው የማስበው። ምክንያቱም በጣም ብዙ የቃላት ጉድፈቶች የትርጉም ስህተቶች። በጣም ብዙ ነገሮች የታዩ ስለሆነ ፕሊስ ፕሊስ ፕሊስ ባለሀብቶች፣ ኢኮኖሚስቶች፣ የትምህርት ሚኒስቴር ኢትዮጵያ ላይ የአረብኛ ትምህርት ቤት ቢከፈት ላለውኝ ወሰላሙ ዐለይኩም ረመቱ አንድ ቃል ምናልባት ተከፍቶም ከሆነ አረብኛ አስተት ላለባቸው ሰዎች ሎኬሽኑን ብትልኩልን ብትተባበሩን ስል በትልቅ ትህትና ጠይቃለሁ። ስለ አዳመጣችሁ አመሰግናለሁ። አብሬያቸው የቆየሁት ወንድማቸው ካሊድ መሐመድ የሸጋሚራ አባት ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ አራም ሰላሙ አለይኩም የተከበርከው ዳሚኖስ መሐመድን ገንጥለለኛ የሰጠኸና አስራ ሶስት ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከና ቡናው ደግሞ ጫቱ፣ ስጋ ይኸውልህ በዛሬ ሰላም አሌኩም አራመቱ ላይ ወበረካቱ፣ እንዴት ቆያችሁ? ይህንን መነኩሴ እንደሰማችሁት ነው። እንግዲህ ቤተ ክርስቲያን ውስጥ ቁጭ ብሎ እድሜ ልኩን የተማረውን ትምህርት ሕዝብ ሰብስቦ እያስተማራቸው ነው። ምንድን ያላቸው ራም ሰላም አሌኩም የሚለውን ልተርጉምላችሁ ካላቸው በኋላ በነቢያችን መሐመድ አለ ሰላቱ ወሰላም ላይ ሰይጣን እንኳ ሊቀጥፍ የማይችለውን ቅጥፈቱን ነው ሲቀጥፍ የነበረው። ይህንን ቅጥፈቱን ሲያስተምር የነበረው ከተአምረ ማርያም ላይ ከዜና ስላሴ ላይና ከተአምረ ጽዮን ማርያም ከሚባል የኦርቶዶክስ መጽሐፍት ነው። እንግዲህ ይህንን እያነበበ ነበረ ያስተምራቸው የነበረው ከአሁን በፊት ታስታውሱ ከሆነ ሻውዚን ሻውዚን ነፋይነ ነፋይነ ያለው ሰውዬ ያነበበው ተአምረ ጽዮን ማርያም ከሚባል የኦርቶዶክስ አስተምሮ መጽሐፍ ነው ስንል ቲክቶክ ላይ ያለው ኦርቶዶክስ ተንጫጫ። ይሄ መጽሐፍ የቤተ ክርስቲያን አይደለም፣ ሰውየውንም አናቅም ብለው እንደ ይሁዳ ክደውት ነበረ። ነገር ግን ይሄ መጽሐፍት ያስተምሮ የቤተ ክርስቲያንቱ አስተምሮ ነው። በነገራችን ላይ እነዚህ መጽሐፍት አባታቸው መጽሐፍ ቅዱስ ነው። ማለትም መጽሐፍ ቅዱስ የተጻፈው በእግዚአብሔር ምሪት ስለሆነ እነዚህም የስድብ መጽሐፍት የተጻፉት በእግዚአብሔር ምሪት ነው ተብሎ በቤተ ክርስቲያን ውስጡ ይታመንበታል። እንድታዝባችሁ ቲክቶክ ላይ በቪዲዮ ተደብቀው ወይም ኮሜንት ላይ ወይም በየሚዲያው ላይ ነቢዩ መሐመድን ዓለይሂ ሰላቱ ወሰላምን የሚሳደቡት እዚህ እየተማሩ ነው። አስተማሪዎቻቸው እነዚህ ናቸው። በሚያሳዝንና በሚገርም በሚያሳፍር ሁኔታ ለምንድን ነው እንደዚህ የሚያስተምሩትና እንደዚህ የሚጽፉት ካላችሁ ኦርቶዶክስ የበላይነቷን እንድትጠብቅ የኦርቶዶክስ ምዕመናን ስለ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ደግነት ስለ እስልምና መልካም አስተምሮት እንዳይሰማ አስቀድሞ እስልምናንና ነቢዩ መሐመድን ዓለይሂ ሰላት ወሰላምን ስም ማጥፋትና ስማቸውን ጥላሸት መቀባት ነው። በሚያሳዝን መልኩ የኦርቶዶክስ ምዕመናን አምኗቸው ይህን ትምህርት ተቀብሎ አዎ ትክክል ነው ብሎ በየኮሜንቱ ላይ ሲሰርበን ይውላል። ቪዲዮም ሰርተው ተደብቀው ሲሳደቡ ነው የሚሉት። እንግዲህ ታዝባቸው ከሆነ እኔ ቪዲዮ ስሰራ ጫፍ ላይ አድርጌ ነው የምሰራው። አይደለም እነዛ ተደብቀው የሚሳደቡት እንደዚህ እንደሚያሳፍር እንደሚያሸማቅቅ ስለሚያውቁ የእነዚህን የአባቶቻቸውን የመነኩሴ የዳቆን የቄስ አስተምሮታቻቸውን እያመጡ ሲሰድቡን የሚሉት ማለት ነው። በተደጋጋሚ ተናግሬአለሁኝ። የአስተማሪዎቻችሁን የታሪካችሁን በየገዳሙ በየመነኩሴው ትምህርት በየምህራባችሁ የሰማችሁትን ቅጥፈት እያመጣችሁ እዚህ አትናገሩ ብያለው። እንግዲህ በሚያሳዝም መልኩ አንድ እምነት አንድ ቤተ እምነት እንደዚህ ስማጥፊና እንደዚህ ተሳዳቢ ከሆነ ሀሰተኛ እምነት ነው ማለት ነው። ይህም ብቻ ሳይሆን እንግዲህ የራሳቸውን የገድላት መጽሐፍት ይህንን የምታዩትን መጽሐፍ አንቀበልም ብለው ክደዋል። በዚሁ አጋጣሚ ግራኝ አህመድ እየተባለ ስሙን አጥፍተው የጻፉት ታሪክ ውሸት እንደሆነ በዚህ ተረዱ፣ በዚህ ተረዱ። የግራኝ አህመድ ታሪክ ውሸት ነው። መጽሐፍቶቻችሁ እየመሰከሩ ነው። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ድና የተከበራችሁ ወንድሞች፣ እናቶች ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩኝ ሰሞኑን ስለ ኦርቶዶክስ ጉዳይ አንስቼ የተናገርኩት ነገር ነበር። ሙስሊሞች በዚህ ጉዳይ ላይ አይመለከታችሁም፣ አታሽቃብጡ፣ አይመለከታችሁም፣ አትግቡበት ብያችኋለሁ። እነንትና ትክክል ናችሁ፣ አይመለከተንም ብያችሁ ነበር። ትክክል አልሐምዱሊላህ። ወደዚህ ጉዳይ እየገባ አንዳችም ሙስታዝ፣ አንድም ዳዒ፣ በዳዕዋ ዓለም ውስጥ ያለ አንድም ሰው አላውቅም። አይመለከተንምም እንደምናውቀውም እኛ ሙስሊሞች ማለት ነው። የምታስታውሱ ከሆነ የቅርብ ጊዜ ትውስታ ነው። ስለ መጅሊስ ጉዳይ ሲነሳ ቄሱ አልቀረ ዲያቆኑ አልቀረ፣ ሁሉም ገብቼ ካልፈተፈትኩ ነበር ያለው ፈረንጅ ሀገር ላይ ያሉ እብዶችም ተቀላቀሉበት። በዚያ ነገር ላይ ላይፍ ሲገቡ ምን ሲሉ፣ እከሌ ትክክለኛ እስላም ነው፣ እከሌ ስህተት ነው። የመለስ ዜናዊ ተደራቢዎች ሆኑ ማለት ነው። ለማንኛውም ምን ልላችሁ ፈልጋለሁ፣ አሁንም ደግሜ ደጋግሜ የምለው እኛ ስለ ኦርቶዶክስ ጉዳይ አይመለከተንም፣ አይመለከተንም። ትናንት እናንተ ገብታችሁ ስለ እስላም መፈትፈት እንዳሰባችሁት መፈትፈት አንፈልግምም፣ ምክንያቱም የወገኖቻችን ጉዳይ ስለሆነ ወገኖቻችን መጨረስ ይችላሉ ብለን ስለምናምን ስላልተጠራንም ስላልተጋበዝም ማለት ነው። ግን ከክርስትና እምነት ተከታዮች መሃል አንዳንዶቹ ይሄን ነገር እያስጠጉ ነው ያሉት፣ ወደ ኢስላም ለማስጠጋት አህመግራኝ ምንትን ብሎ እንትና ምንትን ብሎ እያሉ ነው። አህመግራኝ ምን ያርጋችሁ? ከአስራ አምስት ትውልድ በፊት የነበሩ አባቶቻችሁ የፈሩት አይበቃም? አሁንም ድረስ ይፈራሉ። አህመግራኝ ረሕመቱላሂ ዐለይህ መሬት ውስጥ ተኝቶም የሚፈራ ጀግና ንጉስ ነው። ስለዚህ አህመግራኝን አባቴ ነው አንድ ቀን አፍሬበት አላውቅም። ወረብ አልከዕባ እንደ አህመግራኝ ያሉ አባቶች ልጅ ስለሆንኩኝ በጣም ኩራት ይሰማኛል፣ ደስታ ይሰማኛል። አላህ ራህመት እዝነቱን አላህ ስብሐነው ተዓላ ያዝንብበት እዚያው ባለበት ማለት ነው። ስለዚህ የአህመግራኝን ጉዳይ አታንሱ። አህመግራኝ ንጉስ ነው። አህመግራኝ የሚታወቀው ከስንት መቶ ዓመታት በፊት ባደረገው ነገር እስከዛሬ ድረስ የሱ ስም ሲጠራ የሚርበተበቱለት ጀግና ነው ስንትና ስንት ነገር ኢትዮጵያን ሲገዛ ሁለትና ሶስት ክፍለ ሀገርን አይደለም ላ ኢትዮጵያን፣ ኤርትራን፣ ሶማሊያን፣ ጅቡቲን፣ ኬንያን ሁላ አጋምሶ ነበር። ሲገዛ የነበረው ጀግና ስለነበር ጀግንነቱ የሚታወቀውና ምርጥ ኢትዮጵያዊ መሆኑ የሚታወቀው ደግሞ ባንዳ ሆኖ ከሀገሩ ወጥቶ ፖርቱጋልን አልጠራም፣ እሱ ኦቶማን ተርኪሽ ኢምፓየርን አልጠራም፣ የዚያኔ የዓለም ሀያል የነበረውን አቅም አልጠራም። በራሱ ነበር ጉዳዩን የተወጣው፣ የሀገሬ ልጆች ናቸው ስለሚል ስለዚህ የዚያኔ ባንዳ የነበሩት ሁሉ አሁን ላይ ተነስተው ስለ አህመግራኝ ካልተናገርን የሚሉ ከሆነ አህመግራኝ አባታችን ነው፣ የምንኮራበት የምናከብረው የምንወደው ንጉሳችን ነው። ራሕመቱላሂ ዐለይህ። ሁላችሁም የአላህን ራሕመት ለአህመግራኝ ያው ዱዓ ማድረግ አለባችሁ ግዴታ አማናው ስላለብን ማለት ነው። ይህን ነው የምላችሁ። ራሳችሁን ቻሉ። ስለ ኦርቶዶክስ አልተናገርንም፣ አንናገርምም፣ አታናግሩንም። እኛ ብታናግሩንም አናገሩ መሐመድን ገነት ነው ለእኛ የሰጠኸን። አስራ ሶስት ሴት አሰላሙ አለይኩም ወረህመቱላሂ በረካቱ። እንዴት ናችሁ? አላሁመ ሰሊ ወሰሊም አላ ነቢዩና መሐመድኒ ዋአል አሊ ሙሐመድ ከመሰለይት አላ ኢብራሂም ዋአልሊ ኢብራሂም እነከሐሚዱ ልመጂድ። አልሐምዱሊላህ ረብልዓለሚን ንእመተል እስላም መታደል ነው ሙስሊም መሆን። የምሬ ነው ምላችሁ። ሁሉንም ትታችሁ እንደዚህ አይነት ነገር ስታዩ ራሱ ምን ያህል እንደ ታደልን እስልምና ውስጥ ያለን ሰዎች ልገባን ይገባል። እንኳን መስጂድ ውስጥ የሌላ እምነት ጥላቻ ሊያስተምሩን ይቅርና በየትኛው መጋጣሚ መቻቻልን፣ መከባበርን እምነታቸውን ሳይቀይሩ ችግር ውስጥ ከሆኑ የሌላ እምነት ተከታዮች ችግሯቸውን ፍቱላቸው፣ አቅማቸው ከፈቀደ ነው የምንባለው። ይሄን ያክል እኮ ነው ለተረዳው፣ እስልምናን የመሰለ በዚች ምድር ላይ መታደል። አልሐምዱሊላህ ረብል ዓለሚን ወላሂ ላዚም፣ እኔ እንጃ፣ መመረጥ ነው፣ በቃ መታደል ነው። እኔ ብዙ ጊዜ ሰለምቴዎች እኛ እኮ ቤተ እምነት ውስጥ ስለ ሙስሊሞች ጠንቋይ እንደሆኑ ከሰዎች ለየት ያሉ እንደሆኑ በቃ ስለ ሙስሊሞች መጥፎ ነገር ነው የምንነገረን፣ ሲሉ አላምንም ነበረ። በጣም ነበረ። እንዴት አንድ ሰው በቤተ እምነት ደረጃ እንዴት እንደዚያ ነገር ይነገሯል? የምን እንትን ነበረኝ ማለት ነው። ለካ እውነት ነው። እዚህ እምነት ውስጥ ያሉ ሰዎች አክራሪ ከሆኑ ሙስሊም ጠል ናቸው የምናገሩት፣ ንግግር የምሬ ነው የምላችሁ። አባቶች ናቸው፣ ወጣቶችን የሚያንጹ ናቸው ከመጥፎ ነገር የሚመልሱ ናቸው ስንላቸው፣ ጭራሽ እነሱ ብሰው ይገኛሉ። ዛሬ ላይ በዚህ እምነት ውስጥ ያሉ ሰዎች በእምነታቸው ግዴለሽ ከሆኑ በሚገርም ሁኔታ ከእናንተ ጋር በቃ ተግባብቶ ተዋዶ ይኖራሉ። በራሳቸው ዓለም ልክ በቃ ይሄ ቤተ እምነት ሄዶ አክራሪ ነኝ ቤተ እምነቴን ወደዋለሁ፣ እየሄድኩኝ ይማራለሁ ምናምን ነገር የሚሉት ደግሞ ስበዛ ጠል ናቸው። ለካ እነሱ እዛ ሲሄዱት የሚማሩት ሌላ ነው የሚያጠኑትና የሚያነቡት ሌላ ነው። ከዛ ሲወጡ ሌላ ሰው ነው ሆኖ የሚወጡት ሰው እንዴት በእምነቱ ጠንካራ ሲሆን፣ ስለመቻቻል ስለመዋደድ፣ አሁን ለምሳሌ ኡስታዞችን ሼክን፣ እስኪ ምሳሌ ውሰዱ የሙስሊሞችን። አንድ ቀን ወጥቶ ሌላ እምነት ላይ አውርተው ያውቃሉ? ኔቨር። አንድ ቀን ወጥቶ ምሳሌ ሰጥቶ ሌላ እምነትን ነክቶ ያውቃሉ? ኔቨር። ስለመቻቻል ስለመዋደድ፣ ስለ አንድነት የረሱል ስለ ሰለም መንገድን ተከተሉ ፈለጋቸውን ተከተሉ ብሎ ነው፣ መልካምነትን የሚያስተምሩን ደስ ከምሎ ፓርቲ እየተነካ እየተናቀ ምበዛ እምነት ብኖር እስልምና ነው። አሁን አንድ ኡስታዝ ወጥቶ በዚህ ደረጃ ብናገር አስባችሁታል። ኢትዮጵያ ውስጥ በሙስሊም ላይ የሚደረገው ድርጊቶች እዚህ እምነት ላይ ብደረግ አስባችኋል። ያቺ ሀገር ምን እንደምትሆን አላህ አይደ ነው። በጣም እርግጠኛ ነው የምነግራችሁ ሳንነካችሁ በዚህ ደረጃ ይጠላችሁን፣ በዚህ ደረጃ ስለኛ ጥላቻ ትውልድ የምታስተምሩት ብንነካችሁ ምን ልትሆኑ ነው? እኮ ነው ችግሩ። እንድንነካ እምነታችን አይፈቅድልንማ። መቻቻልን፣ መዋደድን መከባበርን ነው የሚያስተምረው። ስለ አመድን ገንጥነን ለእኛ የሰጠን ነው። ሰላም አለይኩም ረመቱላ ወበረካቱ። ያ ጀማ፣ ሁለት ነገሮችን መናገር እፈልጋለሁ ይህንን ቪዲዮ በተመለከተ ማለት ነው። የመጀመሪያው እነዚህ ህብረተሰቦች በተለይ ደግሞ የሃይማኖት አባቶች የሚባሉት ሰዎች ምናክል ቅሌታን መሆናቸውን ምናክል የወረዱ መሆናቸውን በቃ ያስረዳል። የእስልምናን ሳያነሱ ነቢያችንን አለ ሰላቱ ወሰላም ሳያነሱ እስልምናን እንደ ማጣፈጫ እንደ ሱካር አድርገው ሳይጠቀሙ ስለ ሃይማኖታቸው አይሰብኩም። ይሄ ምንድን ነው የሚያሳየው ሳይኮሎጂካሊ ዲሞራላይዝም ሆናቸው የሆነ የበታችነት ስሜት እንደሚሰማቸው ኮንፊደንስ እንደማይሰማቸው በሃይማኖታቸው ማለት ነው። እኔ የምረዳው ይሄንን ነው። በጣም እነዚህ ሰዎች በቃ በተለይ እንደዚህ ክብር ያላቸው አሉ። እንደዚህ የወረዱ ሰዎች አሁን አጠገባቸው ያለው ሰው እንዲህ ከሰማይ ወርዶለት የሚተረጉምለት ዝም ብሎ ከኪሳጫ አውጥተው የምትረጉሙለት እሱ ነው የሚያሳዝነው። ሁለተኛ ደግሞ ማለት ነው። ስብሐነላህ ነቢያችን ዓለይህ ሰላት ወሰላም ሞተዋል እኮ አላሁ አክበር። ግን እሳቸው ስብሐነ አለ በጣም እኮ ነው የሚያሳዝነው። ወረፈዕና ለከ ዚክረከ ብሏቸዋል አላህ ስብሐነ ወተዓላ ማለት ነው። እና ይህ ቁርአን አሉ እሳቸው ወይም ደግሞ እስልምና የእያንዳንዱን ቤት ይቆረቁራታል፣ ይገባታል። ሰው ተናዶ እስልምናን ሲስፋፋ እስልምና ከአጽናፍ ወደ አጽናፍ ስለሚዳረስ ተናዶ ቁርአንን ያቃጥላል። ተናዶ ነቢያችንን ሰለላሁ አለይሂ ወሰለም ተነስቶ ከመሬት ተነስቶ ይሰድባል። እስልምናን በሚችሉት መልኩ በእስልምና ላይ ይዘምታሉ። ነገር ግን ሱብሃነላ እስልምና ደግሞ እንደ አየር ይሰራጫል በየቤቱ ማለት ነው፣ እንደ አየር በየሀገሩ በየከተማው። ሱብሃነላ በጣም የሚገርም ጉዳይ ነው ማለት ነው። ትናንትና እንኳን ሀገራችን ላይ እንደምታውቁት አባቶቻችን ትምህርት መማራቀቷቸው ትምህርት ቤት መግባት እንትን ብሏቸው ስማቸውን ከበደ አበብ ብለው ይማሩ ነበረ። ዛሬ አልሐምዱልላህ እስላማዊ ዩኒቨርሲቲ መገንባት ጀምረናል። አልሐምዱልላህ የባሰው የተሻለ ከዚህ የተሻለ ነገር ይመጣል ወደፊት፣ ማላካረ ማለት ነው። ሱብሃናላህ ሰው በሞራል እንደዚህ ይወርዳል፣ እንደዚህ ይዝቅጥላል፣ እንደዚህ የበታችንነት ይሰማዋል እንዴ!